አንቺ ላይ አላነሳሁሽም። እሺ፣ አይ፣ የምወደው ነገር ምንድን ነው? ጠጀ ሳር እና ስንት ብር ነው? እየገዛሽ ነው እየሸጥሽ፣ እና ከወዲያ ሁነሽ ማሻጭ። ሻጭ እኮ ከፊት ለፊት ነው የሚሆን። በዓል እንዴት ነው ግን ባለሽ ላይ ገበያ ስለሆነ እየተገዛዛችሁ የሆናችሁት፣ ስንት ብር ናቸው? በጣም ወድ ነበር። እዚሁ ማሽተት እችላለሁ። እዚሁ ማሽተት እችላለሁ። በጣም ምርጥ እጀሳር አሬት ተዝብር ነው። አንድ ሁለት አንድ ሁለት፣ ተስማሙ እንጂ ተስማሙ እንጂ ተስማሙ ይሸጥ። ፀሐይ እንዳይመታው እንዳይደርቅ ነው እንደዚህ ያደረግሽው። እና መቻውታል ነገሩ፣ ይሄን ታጅት ይመጣል። ስንት ብር ናቸው? 10 10 ብር። አዲስ ዓመት ነው የሚያስመስለው ቢሆን ዶሮ

እናት፣ የጨፌ ጥቅሙ ምንድን ነው? ቤቱን ያሳምረዋል። ሽታውን መትባሩን ያስመለክታል። ልምላሜን፣ ተስፋን ያሳያል። ጨምሯት ጨምራት እንጂ፣ አንተ ደና ደናውን ጨምራት። ደና ደና ነው፣ ደናው ነው።